ማንነት ሽን ታብሎ የሚሞክር ወይም ሊመታሽ ይመጣል። ያ አንቺ ስለ ተሳደብሽ ወይም ጀግንነት የሰው ጀግንነት የሚያሳየው ምከሮ ምከሮ እምቢ ካለ ልቀቆ ይላል። ዳራት ራሱ ማለት ነው። ያ ሰው ጥፋ ስለ አጠፋ አይደለም፣ ሰውን ስለ አጠፋ ወይም ደግሞ የምትመክርሽ ወይም ወንድምሽ ስለሆነ አይደለም። አይሹ ወንድም ሁሉም መወደድ ቋንቋ ነው። አንድ አምላክ ነው የፈጠረው አሁን ቪዲዮ በደንብ ካያችሁት ይሁን እዚህ ጋር ኦዲንስ ተከፋፍሎ የሚሰራውን ነገር ነው። እዚህ አሁን ለእውነት የተናገር ነው። ሶስት ቦታ ነው ያለ፣ አራት ቦታ ሶስት ቦታ የራሳቸው ኦዲንስ እየተከፋፈለ፣ እኔ የአይኑ ደጋፊ ነኝ፣ እኔ የብሩኬ ደጋፊ ነኝ፣ የሁለቱም ደጋፊ ነው። ሌላ ደግሞ የሌላ ፓርት ደጋፊ ነው። ትክክል ነው ብሎ ደግሞ እዛም እዛም ብሎ የሚያቀጣጥል ነገሩን የሚያቀሳስር ነው። አሁን እነሱ እዚህ መሀል ላይ የሚያቀሳስበውና የሚያቀጣጥለው ተሳዳቢው ምን እንደሆነ እያስተማሩን አለ። ምክንያቱም ያ አቀሳሳሊ ደጋፊ ነኝ የተባለ ሰውዬ መቼም እንደማይሳካው ወደዛኛው ጎን ወደዛኛው ጎን ሲወዛወዝ ያ ነገር ትክክል እንዳልሆነ ነው ያስተማሩት። መጨረሻ ላይ እንደዛ ሆኖ አንድ በሆኑ ነው የሚገልጸው። ያ ትክክል አይደለም፣ ሁሉም ያሉ አሁን የትላንትና ቪዲዮ ራሱ የሰሩበት ቪዲዮ ራሱ በና ሀይሚም ዙረም እና ወራ ከተባል ትክክል አይደለም። መጀመሪያ ራሳቸውን ፍጤና ሀይሚ አሁን ስለልዩ ሳይሆን መጀመሪያ የራሱን መጨረስ ነበረበት። አሁን ዛሬ ወይም መለኛው ለምን እንደዚህ አለ ማለት ትችላላችሁ ብዙ ሰዎችም ቅሬታ ልታነሱ ትችላላችሁ። ትክክለኛ መንገድ መጀመሪያ ሰው የራሱን ህይወት ራሱ ምን ውስጥ ፍጽ አሁን እዛ ቦታ ላይ እነዚህ ሁለቱ ልጆች ምን ውስጥ እንዳሉ እንደ እውነተኛ ካወቃ ምን ውስጥ እንዳለ ምን ምን ውስጥ እንዳሉ ካወቀ ያ ሰው መጀመሪያ ልጆቹን አስታርቆ አብሮ እንዲጋፈጡ ይህንን ልጆች አንድ ላይ ማድረግ ነበረበት። የልጆቹን ይ የአብዛኛው ልጅ ማስተካከል ሳይሆን ያለበት መቅደም የነበረበት የዚህን ነበረ መቅደም የነበረበት አያችሁ። ምክንያቱም ይሄ እዚህ ጋር ስህተት የቱ ጋር ስህተት እንደሆነ የቱ ጋር ልክ እንደሆነ ነው እያስተማሩም ያሉ ስህተቱን ነው እንጂ ያ ሰው መናገር ያለበት የግድ መሳደብ የለበትም። እና ስነስርዓት ያዙ። እዚህ ጋር ተቀባብላችሁትን የምትሳደቡ ሰዎች ባትገቡ ነው የሚሻለው። እና መጀመሪያ የማንኛውም ህይወት መጀመሪያ የራሱን ማስቀደም አለበት። ማንኛውም ሰው እኔ ትክክል ነኝ፣ እሱ ትክክል ነው፣ እሱ ትክክል ነው፣ እሱ እኔን ይደግፈኛል፣ ያ እኔን ይደግፈኛል ሳይሆን የራሱን ህይወት አስተካክሎ ነው ወደኛው እዛኛው መሻገር የሚችለው። አስታራቂም ሆነ አጨብጫብም ሆነ እንደዛ ጉለታችሁን መናገር ነው። እግዚአብሔርም የምንፈልገው ይሄ ነው። ለምን ለወንድም ቤት ይከለኛል? ነገር ሻፍኝ አልፌ ለሌላ ሰው ወይም በራሱ አያችሁት? ስድብ ትክክል ነው? በቃ ስድብ እንደዛ ትክክል ነው ብላችሁ ስለመጣችሁት ነው? ወይም ደግሞ ስድብ ትክክል አይደለም። ማንኛውም ሰው ስድብ አይመጣም። እና እንደዛ አይመኑ፣ እንዳትሳደቡ። እዚህ ጋር እኛ ጋር የምትደጉ ሰዎች ማናችሁም እንዳትሳደቡ። ግን አንችም ስነስርአት ግን ያጅ መጀመሪያ ብቻ አይተን መጨረሻው ሳናይ መሳደብ ወይም የሆነ ነገር ቃላቶችን የሚጠቀሙ ቃላቶች ዋጋ ያስከፍለናል። ምንጸጸትበት እግዚአብሔር ራሱ እኛ ጎን ሆኖ እርቅ አይፈጥርም። በዚህ ጋር እኛ እንትን እየፈጠር፣ እዚህ ጋር ሌላ ኩሽታ እየፈጠርን፣ እዚህ ጋር ሌላ ኃጢአት እየሰራን እኛ የምንፈልገው ነገራቶች ልናገኝ አንችልም። ለምን ትክክለኛ መንገድ ላይ እኛ ትክክለኛ መንገድ ስንሆን ነው ሰው ትክክለኛ መንገድ መሆን የሚችለው ወይም ሰውን ማምራት ወይም ሰውን እመራለን ካል እኛ ትክክለኛ የምንፈልገው መንገድ ላይ ማስኬድ እንደዛ ነው። እና በስድብ እንዳታምን ነው። አንዳንድ ጊዜ እትል ብላችሁ ሁሉም እኮ አሁን እዚህ ቦታ ላይ ሁሉም ትክክል አይደሉም። ሁሉም አንድ ሰው ብቻ አይደለም። ሁሉም በራሱ መንገድ እየመራ ነው ሁሉም ሃይሚም ትክክል ነኝ ትላለች፣ ብሩክምን ትክክል ነኝ ይላል፣ ፍስጤምን ትክክል ሁሉም ራሱን ትክክል ይዞ ነው የሚመጣው። ግን ትክክለኛ ሰው አስተያየት የሚሰጥ ብቻ ነው። እዚህ ላይ አሁንም ተመልከቱ። ትክክለኛ ሰው ያ ቦታ ላይ ሆኖ ያልተገኘ ሰው እዛ ቦታ ላይ ሆኖ የሚሰራው እና ይሄ ድርጊት የሚፈልጥ ሰው አይደለም። ትክክለኛ አስተያየት ቁጭ ብሎ ሜው ሰው ብቻ ነው። ትክክለኛ ቦታ ላይ ቁጭ ብሎ የሚያወራም አዳምጦ ማውራት፣ ያ ነው ያኛው። አያዳምጥም ራሱን ራሱ አያውቅም። ግን ትክክለኛ በርቀት ያለው ሰው ነው እንጂ አጠገብሽ ያለው ሰው በጭራሽ የሆነ ነገር አያስታውቅብሽም። ያዳመጠ ሰው ነው። እነሱ እኮ እርሰ በራሳቸው እራሱ እየተደማመጡ አይደለም ሁሉም ማለት ነው። አሁን አከሌ ጥፋተኛ ነው፣ አከሌ ጥፋተኛ ነው፣ አከሌ ጥፋተኛ ነው ሳይሆን መጀመሪያ እነሱ እርስ በራሳቸው መረዳዳት ቁጭ ብሎ ሰከን ብሎ ማስረዳት፣ አንዱ ማስረዳት ከፈለገ አንዱ ማስረዳት፣ አንዱ ደግሞ ያንን አንድ ላይ ለማድረግ ማስታራቂም ከአንድ ጎን ጎን ቆሞ ሳይሆን መጀመሪያ ሁለቱን አንድ አድርጎ ነው በቃ ማስታራቂም የነበረበት። ወደ ልጁም መሰደ፣ ጸብ እኮ አንቺ አንድ ላይ የሆነሽው ነው ጸብን ማሸነፍ የምትችይው አንዱ ሳታግዥው ያ አሁን እንዴት እንዳሰቡት እነሱ ራሱ ትላንትና የትላንትና ነገር ላይ ማለት ነው። እንዴት እንዳሰቡ ራሱ ያ እንዴት ከጸበኛ ሰው ጋራ እንዴት ሌላ ሰውን ከዛኛ ሰው ጋራ ጸብ እየፈጠርሽ ጸበኛ ነሽ፣ አትነጋገሪም፣ አትግባብም። እንዴት ነው ከሌላኛው ሰው ጋራ ልትምታብጋቡ ስቲ ወደ እንትኑ ላይ ትክክለኛ መንገድ ላይ ከሄድን ማለት ነው እውነቱም ከተናገር አሁን እዛ ላይ ሁሉም እዚህ ቦታ ላይ አካሌ ትክክል ነው አካሌ ትክክል አይደለምን። ሁሉም የራሳቸውን እንትን ነው ራሳቸውን የሚመራው ራሳቸው ብቻ ነው እያስኬዱ ያሉት። ያኛውም የመሰለ ነው የሚያወራ ይሄም የመሰለ ነው የሚያወራ። ይሄ ደግሞ ከኦዲንስ የመጣ ነው። ኦዴንስ መከፋፈል ያንን ምን ያህል እንደ ማስተማር እንዴት መጨረሻ ምን እንደሚሆን፣ የመከፋፈልም ይሄ መጨረሻ ምን እንደሚሆን የሚሳደቡትንም መጨረሻ ምን እንደሆን ለአፈቃሪዎች አሉ የሚያፈቅሩት ተናግሯል። ብዱ እናንተ ሴቶች ብሎ በጎን ተናግሮ ነበር እና ያንን እነሱ መጨረሻ ምን እንደሚሆን መጨረሻውን ምን እንደሆን የተሳዳቢ ሰዎችን መጨረሻ አለ መንጠልጠሉ እናፈቅራለን ብሎ የሚመጡት በዚህ መንገድ የሚጠቀሙትን ሰዎች መንገድ ላይ እንደሚንቅር መጨረሻው ምን እንደሚሆን የአፈቃሪው ተሳዳቢም ሰው የሚያከፋፍለው ሰውዬ መጨረሻ ላይ ወድቆ ስለሚቀር ወደኋላ እነሱ ወደፊት እንደሚሄድ ነው ለማሳየት ነው ሁሉ ነገር እንጂ ሌላ ነገር ስድብ ምናምን ጠቀሙ። በተቻላችሁ ጠቀም ስተታቸውን እያረሙ አድርጉ፣ የእነሱን ስተት እንዲያርሙ። ይሄ ዚህ ቦታ ላይ ጥፋት ነው፣ ይሄ ዚህ ቦታ ጥፋት ነው አራቱም ላይ ቦታ ያለው ጥፋቱን ተናግሮ ማስተካከል አለበት። የሰው ልጅ ጥፋቱን ካላስተካከለ፣ ያኛው ያኛው እርሰበርሱ በርሱ የሚደማመጡ ሰዎች አይደሉም። ያኛው አንዱ ተረጋግቶ ከመጣ አንዱ አሁንም ለፍፄ ፍፄ ያደረኩ ነገር ሁሉም ነገር ዋነት ምርጥ ወንድም፣ መከታ ወንድም፣ ከምንም በላይ ጓደኛ፣ ከምንም በላይ አስተዋይ ከወንድምም ከጓደኛውም አልፋችሁ እስከ ወንድም ደርሳችኋል እናንተ መጀመሪያ ልጆቹን አስማማ ይሄን ወቅት አብየውን ደግሞ ድብድብ ሳይሆን የምትሄድበት ፓርት ትክክል አይደለም ለምን የምትሳደበው ያኛው አንተ ያልክበትን መንገድ አሁን ይሰማታል ሴት ልጅ ናት ወግና እሱ ወይም ብሩኬ እንደዚህ አታደርጊ መባል ሳይሆን ይሄ ላይ ትክክል አይደለም። የጅል አስተሳሰብ አታስብ። ይሄ የጅል አስተሳሰብ ነው። ስራም ቢሆን ግን ይሄ የጅል አስተሳሰብ ነው። ሹፊ እ እ ኦኬ እና ይሄ የጅል አስተሳሰብ ሴት ልጅ ናት ይሰማታል። ምክንያቱም አንተ እዛ እሺ፣ ያኛውም እንደዛ አንተ መንገድ ነው። መጀመሪያ ከልዩ ጋር መጋፈጥ የምትችለው ልዩ መደባደብ የምትችለው የነሱን ትክክለኛ አንድነት የምትፈልገው ከሆነ እራሳቸው ሰከን ያን ብዩኬም ጎን ሆነ ሰከን አድርገ ሁለቱን አስታርቃችሁ ድብድብ መሄድ ትችላላችሁ። አሁን ስልጤና እንትናማ ሄኖክ ማለት ነው ሄኖክ አሁን የሚታዳለው ነገር ያ ይሄ የራስህ በቃ ህሊና እየፈቀደ እያደረግክ ያለ ህሊና እነዚህ ልጆች ደግሞ እንዲታረቁ አሁ እኔ የነሱ ለእሷም እህቷ ነኝ ለእሱም ወንድሙ ነኝ ብለህ ከተናገርክ በኋላ ወየወንድምና ጥቅ ብሉኬን አረጋግተህ ከሃይሚ ጋራ እንዲታረቅ ፍጽም ደግሞ ሃይሚን አረጋግተው እነዚህ ልጆቹን አንድ አድርጎ ነው ከሰው ጋራ መጋፈጥ የሚችሉት። አንድ ሳታደርጉ አንተ ከዚህ ጋር ብሩኬ ጋር ታደርጋለ ፍፄ ደግሞ ብሩኬ ያለችበት መንገድ መሄድ የለበትም። መጀመሪያ ከሱ ጋራ ስምምነት እንድትፈጥር እንድትረጋጋ ማድረግ አለበት። እሱን አድርገን ሄኖ በጣም ትልቅ ስህተት ነው። እዚህ ጋር ይህንን ስህተቱን የእሱ ስህተቱን መናገር አለበት። ይሄ በጣም የተሳሳተና በጣም ስህተት በጣም አደጋ ላይ እንደዚህ እንደ ሄኖክ ሰዎች አሉ። አሁኑ ሄኖክ የተሰጠው ካራክተር እየተጫወተ ነዋል እንደሆነ ሰዎች ትክክለኛ ወደ ገደል እየከተቱ ነው። አያችሁ፣ ገደል ጓደኛውን ይዞ ወደ ገደል፣ ምክንያቱም ያኛው ሳይፈጽም ወደ ገደል እየከተተ ነው። አይደለም፣ እንደሱ አይደለም። መጀመሪያ ቤቱን አስጥቶ ቤቱን አስተካክሎ ነው እኮ ወታደር ራሱ እኮ ከስክሱን ሳያስር ምን ነው ከስክ ይሄ ረጅም ጫማውን ያንን እንትን ሳያስሮ መጀመሪያ ከቤቱ ልብሱን አስተካክሎ ካልወጣ ለፀብ እራሱ መሄድ እንድናይ፣ ጸቡን እራሱ አይችልም ማለት ነው። ስለዚህ ሁለቱ ልጆች አንድ ለማድረግ ሞክሩ። በተለይ በሆነ እውነተኛ ትክክለኛ እንደሄኖክ ሰዎች እውነተኛ ጓደኛሞች የእሱን ድርጊት የእሱን ደስታ የምትፈልጉ ሰዎች ይሄ እያስተማሩ ነው። እነሱ እውነት እንዳይመስላችሁ እውነት እንደዛ እንዳደረጉ እንዳይመስላችሁ። እንደሄኖ ጓደኛ ያለው ሰዎች ትክክል አይደለም። እሱ እንደዛ ነው መናገር የነበረባቸው ወደ ገደል ሳይሆን ወደ እርቁን አረጋግቶ ወይም አረጋግቶ ሰዎቹን አንድ ላይ አድርጎ ከሱ ጋራ መጋፈጥ ያለበት እሷንም ተደብቆም ቢሆን አስታርቆ አንድ አድርጎ ነው ያ ሰውዬን ልኩን ማስገባት ያለበት። ግን ያንን አደጋ ላይ ጥሎ ያኛውን ሳይናገር አደጋ ላይ መጣል አለበትም? ይህንን ነው እና ሁሉንም ነገር ማስተካከል። እንደዛ እንድትሳደቡ አልፈቅድም። ማንኛውም ብትሆኑ፣ ማንኛውም ሰው እንድትሳደቡ አልፈቅድም። ከፈለጋቸው አስተያየት ስጡ። ይቀርሻል። እኔ አስተያየት መስጠት ትችላላችሁ። እሺ እኔ የሆነ አስተያየት ምሰታው ክልክል ነው። ማንም የሳደብ የለም። ዚህ ቦታ ግን አስተያየት መስጠት ግድ ነው። ለምን መስተካከል አለባቸው። ያጠፋ ሰው ራሱን እስኪ ቆመ ብሎ ማየት አለበት አደል እንዴ? የቱ ቦታ ነ ስትተኛ? የቱ ቦታ ትክክለኛ ምናምን ብሎ ቆመ ብሎ ማሰብ አለበት። በአንዱ ወገን ወጉ ነው በአንዱ ወገን ደግሞ እንት ማለት የለም። አንዱን ዝቅ አንዱን ከፍ ማድረግ የለበትም። እንት ምሎ ማለት ነው አሁን ሃይሚን ዝቅ እያደረገ ቡርኬን ከፍ እያደረገ ነው። ሌሎቹ ደግሞ ሃይሚን ከፍ እያደረጉ ቡርኬን ዝቅ እያደረጉ ነው። ታቂያለች እዚህ ቦታ ማለት አሁን ያኛ ሃይኖክ የሚባለው ልጅ ቆርጦ ቆርጦ ቆርጦ ቆርጦ ተነስቷል። በቃ እነሱን ለማለያየት ማለ እኔ ጭንቅላቴ ውስጥ ያሰበው እንደዛ ነው። ማስታረቅ ከሆነ ሁለቱንም ማስታረቅ እንትን ብሎ ሃይሚ አንቺም ስትተኛ ነሽ፣ ቡርኪ አንተም ስትተኛ ነ ስተታችሁን እንትን በሉና ተነጋገሩና ቢስተካከል ይሄ አሪፍ ነው ብሎ ማለት ሲገባው ዛሬማ በጣም ነው ያናድደኝ ለምን ሃይሚን ሄዶ እንደዚህ መናገር የለበትም። እንደዚህ እሌ ውስጥ መግባት ማስገባት የለበትም። አይ ሃይሚ አንቺም ጥፋተኛ ነሽ፣ ቡርክ አንተም ጥፋተኛ ነ አይ አንተም ያለበትን ችግር እንትን ያልካትን ነገር አይ እስኪ ቀስ ብለክ አነጋግረክና እንትን ብለን ንገራት። ሃይሚ አንቺም ደግሞ ተረጋግተሽ ሚሊሽን ነገር ሲሚ ብሎ ሁለቱንም ቁጭ አርግቶ አንድ ሰው ጓደኛ እንትን የሆነ ሰው ቁጭ አርግቶ ያነጋግራል፣ እንትን ይላል፣ ለማስታረቅ ይገባል። ይሄ እየመጣ ሃይሚ ስትተኛ ነች እንደዚህ ነች ቡርኬ እንደዚህ ነው ማለት የለም። እንደዛ ተገለሽ፣ እንደዛ ነገሮቹ መቼም አይፈቱ። ነገሮቹ እየተባባሰ ነው እንጂ መሄደው መቼም አይፈታም። አይሜ አንድንትነ እልዲህ ውስጥ ገብታ ሌላ ነገር ውስጥ ነው የምትገባው። ለዛ እሱ ራሱ ከህይወታቸው ራሱ ቢወጣ አሪፍ ነው። እኔ እኔ ቢመስለኝ ከህይወታቸው ከብሩክም ከማንም ህይወት ውልቅ ብሎ ወደ ሌላ ቦታ ሄዶ ከሌላዎች ጋር ቢሰራ ራሱ አሪፍ ነው። ከነሱ ህይወት ቢወጣ የእኔ ሀሳብ ማለት ነው። አሁን እዚህ ቦታም እያመጣ ይናገራል። እዛም ደግሞ እንትን እያለ እንትን ይላል። አሁን ከላይ ሰሞኑን እኮ ግጥም አድርገው እየተጫወተ ያለው ሄነት ነው፣ ታውቂያለሽ። አሁን እሱ እዚህ ቦታ እንትን ነው እዚህ ቦታ እያለ ያየ ነዋ ወዲህ እየለ